ኮሪደር ቅርሶችን ጭምር በደንብ አስተዋውቋል። የቅርስ መስፈርት የሚያሟሉ ቅርስነታቸው ያልተነገረላቸው አቧራ የለበሱ የማይታወቁ በዚህ በኮሪደር ልማት አጋጣሚ አቧራቸውም ተራክፏል፣ ታድሰዋል፣ የተጎዳ አካላቸው ክፍላቸው ተጠግኗል። እንዲተዋወቁ ተደርገው ለአገልግሎት ከፍቶ ሆነዋል፣ ለቱሪስት መስህብ ከፍት ሆነዋል። ፒያሳ ምስክርነት ፒያሳ አካባቢ እስከ አራት ኪሎ ያሉ በርካታ ቅርሶች የመጀመሪያው ሆቴል፣ የመጀመሪያው ሲኒማ ቤት፣ የመጀመሪያው ቲያትር ቤት፣ የመጀመሪያው ትልልቅ የድ ሐውልቶች ለሀገር ባለውለታ የሆኑ ሰዎች ጭምር መታሰቢያ የተሰራላቸው ናቸው እና በቸርችል ጎዳና ከሄድን የቴዎድሮስ ስለ እናገኛለን። በዚህ መዘጋጃ ቤት ዙሪያ የአቡነ ጴጥሮስና የሚኒሊክን እናገኛለን። ወደ አራት ኪሎ በምንሄድበት ሰዓት ራስ መኮንን ከነድልዩ እናገኛለን። በዚህ በለውጥ ዘመን ደግሞ መሀል ላይ አድዋን ገንብተናል። በተለይ የውጭ ሰዎች የመጀመሪያ ሆቴል እዚህ አለ፣ የመጀመሪያ ሲኒማ ቤት አለ፣ የመጀመሪያ ቲያትር ቤት አለ እያሉ እየመጡ ናቸው። አሁን የነግሪክ ቸርች የነአርመን ቸርች ታሪክ አላቸው ከዚህ አካባቢ ጋራ ብዙ ሲነገርላቸው ሰምተን አናውቅም። ራሱ እንኳን እንድ ልይ ራሱ መቼ ብዙ ተነግሮለት ያውቃል? ያደዋ ጀግና ናቸው አይደለም? እንደዚህ እንደዚህ አይነት አለ የድል ሐውልታችን ትውልዱ አራት ኪሎ ላይ ያለው ሐውልት ፋውንቴን፣ የሚስብ ነገር ሲጨማመርበት ነው እየመጣ ቆሞ ማንበብ የጀመረው እዛ ላይ የተጻፈውን ማለት ነው። ጽሁፉም እንኳን እስካለመታየት የደረሰበት ሁኔታ ነበረና ቅርስም ከተሸፈነበት ከተደበቀበት የበለጠ ኮሪደር አጉልቶ ነው ያወጣው። እንዲጠበቅም ነው ያደረገው። ጥበቃም እንዲደረግለት ባለቤት በደንብ ተደራጅቶለት የስራ ክፍል ከድሮ በላይ እንዲጠናከር ነው የተደረገው።